እንዴት ናችሁ? አባዮችዬ ደህና ናችሁ? ከኔ ጋር ያለሁ አልሐምዱሊላህ ረብል ዓለሚን። የጠፋ ሰው አይፈለግም? ይፈለጋል ነው አይፈለግም? ፈልገም እና ያፋልጉ ጥሪ ራሱ አለማውጣታችሁ ማለት ነው። ተቀይሜያቸዋለሁኝ እና እንደዛ ነው እላችኋለሁ። አባዮችዬ ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ትንሽ ጠፋ ብያለሁ ማለት ነው። ኢንሻአላህ ደግሞ ላለመጥፋት ሞክራለሁ ማለት ነው። ሲቀጥል ደግሞ ያለውን ነገር ኮሜንት ላይ አስተያየት ጻፍልኝ ማለት ነው። በነገራችን ላይ ዛሬ ጁምአ ነው። ጁምአ ሙባረክ። ጁምአ ፍርክ ፍርሽ ነው እንሻላህ፣ ጁምአን ደግሞ በቤታችሁ ፍርክ ፍርሽ የምትሉበትን ቀን አላህ ይስጣችሁ ይስጠን ማለት ነው። እና ይሄንን ይመስላል ማለት ነው የዛሬው ቪዲዮዬ። ቁም ነገር ያላቸውን ነገሮች አቅርቢልን ላላችሁ ልጆች ነው ማለት ነው። ቁም ነገር ያላቸውን ነገሮች እስኪ ወደ ላይም ወደ ጎንም እያያችሁ አቀርብላችኋለሁ ማለት ነው። ምንድነው መሰላችሁ? ወደ ላይ ስላችሁ ስለ ኪችን ካቢኔት የጠየቃችሁኝ ያላችሁ ስለ ኤችዲኤፍ ነገሮች ጥራት ያላቸው ብላችሁኛል ማለት ነው። ኢንሻአላህ እስኪ ያንን ደግሞ ለማሳየት አልጋ፣ የተለያዩ ነገሮችን ከነ ኮሜዲ ናቸው ከነ ጎንና ጎን የሚሆን ማለት ነው። ለየት ያለና ውብ የሆነ ጥራት ያለው አልጋ አሳያችኋለሁኝ። በተረፈ ሀሳብ ካላችሁ ሀሳባችሁን አስቀምጡልኝ፣ ኮሜንት ላይ አስቀምጡልኝ። በሀሳባችሁ መሰረት ደግሞ የተለያዩ ነገሮችን ለማቅረብ እሞክራለሁ እና ይሄንን ይመስላል ማለት ነው። ወሬ ሁሉ ግን ጠፍቶብኛል አሁን ላይ እኔ እንጃ፣ ስተው ነው መሰል የብር እናንደዛ ነው ብላችኋለሁ። አባይ ወችዬ አስተያየት ደግሞ አስቀምጥልኝ። እናንተ አበረታቱ ላይክ ሸር እያደረጋችሁ በቀጣይ ደግሞ በሌላ ቪዲዮ በሌላ የእቃ ትዕዛዝ ላይ ይመጣላችኋለሁ ማለት ነው። እንሻላህ አባይ ወችዬ ሁሉ ነገር ደግሞ ሰላም ሲሆንና ሀገራችንን ሰላም ያድርግልን። ሰላማችሁም ይብዛ፣ ሰላማችንን ይምጣ ብላችሁ ዱአ አድርጉ። እንግዲህ ከዚህ ቀጥሎ የሚገኘውን ቪዲዮ ተከታተሉት እስከ መጨረሻው። ጥራቱን ብቃቱን፣ ለምሳሌ የጨርቅ የሚሰራውን በፍልፍል ነው የተሰራው። የፍልፍሉን አይነት ደግሞ ከፈለጋችሁ በጣም ኳሊቲ ነው ጥራቱም። የተለያየ ነገር ላይ ይለያል፣ እውነት ለመናገር ይለያል ብዬ ነው ማወራችሁ እኔ ማለት ነው። የሚለይበት ነገር ደሞ ምንድነው መሰላችሁ? የጨርቁ አሁን ጨርቅ ተቀዳጅ ነው አይደል? ጣውላው ግን ውበቱን እያመረበት ቢወለወል ቢቆሽሽ፣ እስፖንጅ አርገን መወለወል እንችላለን። ነካ አርገን፣ ሳሙና አርገን፣ ኦሞ አርገን በበረኪና መወሎን እንችላለን። ጨርቁ ግን በአጠብነው ቁጥር እናንተ ባልነው ቁጥር የመነጨት ባህሪ ይኖረዋል ማለት ነው። በጣም የኔ በምትፈልጉ ከለር ታገኙታላችሁ። ዋጋ ደግሞ በተመለከተ የጨርቅና የዝህን አመጣጥኑ ይሰራላችኋል። ደንበኛ ትሆናላችሁ ማለት ነው። ስልክ ቁጥሩን ደግሞ አስቀምጥላችኋለሁ ብዬ ብዙ ጊዜ ነግሬያችኋለሁ። ግን የእኔን ላስገጥም ብዬ ነበረ። ዛሬ ነገ፣ ዛሬ ነገ፣ ውህ እኔ እንደ ባለሙያ ሲባል ውሸታም ያደርጋል ብዬ አስባለሁ ማለት ነው። እና የኔ ከተገጠመ በኋላ ደግሞ ስልክ ቁጥሩን ከወደዳችሁ ስልክ ቁጥሩን የፈለገ አስቀምጥላችኋለሁ ማለት ነው። ይሄንን ይመስላል። በእኔ በኩል ጨርሻለሁ። ዘና ፈታ በሉ

እኔ እየተከተልኩ ነው። ሄጅ እስቲ ሰባት አንድ ጊዜ እታች ጋርዱኝ። ማብሪያ ማጥፊያ በጨርቁ ሆኖ በቅ አለ። በጨርቅ ሳይሆን በጣውላ ለምሳሌ አይደለም፣ ዲዛይኑ ግን የጨርቁ አይነት ግን በጣው ላይ የሚወጣ ማለት ነው። ብዙ አይነት ቀባላቸው ከፈለጉ፣ ዘገየሽ ትንሽ ነበር አስገባችሁት፣ ችግር የለውም። ካለርና አስመረጣቸው አለ በፈለጉት ማለት ነው እና ሀዋይዎች በመፈልጉት ዲዛይን ማዘዝ ከፈለጋችሁ ከነ ማንሸራተቻው ከነ ሁሉ ላሳያችሁ ማለት ነው። እዚጋ ሲቀጥል ፋሽን በተለያዩ ነገሮች ውስጣዊ ምስጢራዊ የሚያረጉ ደግሞ ከስር የሚሰራቸዋል ማለት ነው። እዚጋ እንደምታያቸው ማብሪያ ማለት ያ ወይ ታርገ ሆኖ መብራቱን ይሄው ቄሄ ላይ አደባባዩ ላይ መብራት ራሱ ተገጥሞለት ይሰራል ማለት ነው። ይህንን ይመስላል ሀባይቦችዬ በጣም ወዳችኋለሁ። ለምፈልጉት ጥራት ያለው ብቃት ያለው ኪችን ካቢኔት፣ አልጋ፣ ቡፌ፣ ቁምሳጥን ማለት ነው ጋራ ቤት ጋር ያለቁ የሉ አስቶር በቃ አስቶር ገብተዋል ያሉትን ነገር ደግሞ ቀጣይ አሳያችኋለሁ ማለት ነው። ለዛሬ 3 ደቂቃ ይበቃችኋል ቀጣይ ደግሞ። በሙሉ ቪዲዮ በብዙ ደቂቃ አቀርብላችኋለሁ ማለት ነው። ቲክቶክ ሆኖ አይደል አይደል ነው። በከለር አያችኋቸው፣ የሚያምሩ ከለር ናቸው። አምፖላቸው ራሱ በከለር ነው ማለት ነው። እዚህ ጋር ማብሪያ ማጥፊያው ሲፈጠፋለት እቻት ማለት ነው።